በ18 16 እንደ ኢትዮጵያ አቆጣጠር ማለት ነው በ18 16 ተተርጉሞ በ1879 በኢትዮጵያ ፕሪንት አውት የተደረገ የመጀመሪያው መጽሐፍ ቅዱስ እንደመሆኑ እና እንዳገኘ እና ባክግራውንዱ ጴንጤ እንደነበረ ሰው መጀመሪያ ምላነብ እንደምችል ኢትስ ኦቢየስ ሮሜ 834 ሮሜ 834 ይሄ መጽሐፍ ቅዱስ እንደነገርኳችሁ በኢትዮጵያ ለመጀመሪያ ጊዜ የታተመ መጽሐፍ ቅዱስ ነው። ሮሜ 8፡34 እዚህ መጽሐፍ ላይ ምን እንደሚል እናንብብ። ሮሜ 8፡34 ማን ነው የሚኮንን አራት ነጥብ ክርስቶስ ኢየሱስ የሞተ ነውን አራት ነጥብ ከሙታንም እንኳን የተነሳ በእግዚአብሔርም ቀኝ የተቀመጠ እርሱም ያስምረናል ያስምረናል ያማልዳል የለም እኔ መድሀኒት ነው የምፈልገው አክቹዋሊ እብድ ነኝ ግን መድሀኒት ነው የምፈልገው እና መድሀኒት አግኝቻለሁ እንቀጥል ይሄኛውም እንደሚለው የዚህኛው ሮሜ ስምንት ሰላሳ አራት ያው ሁላችሁም ታውቁታላችሁ ግን ፍትሀይ ለመሆን ያው እኔ የምጥረው ፍትሀይ ለመሆን አይደለ ፍትሀይ ለመሆን ይህም ይላል ሮሜ ስምንት ሰላሳ አራት ታዲያ የሚኮንን ማን ነው የሞተው እንዲሁም ከሙታን የተነሳ በእግዚአብሔር ቀኝ የተቀመጠ ክርስቶስ ኢየሱስ እዛ ጋ ነበብ ነው ኢየሱስ ነው የሚለው ይሄ ኢየሱስ ስለኛ ይማልዳል አላዋቂነት ቆሞ ሲሄድ መልክ ሲኖረው እንዴት እንደሆነ እኔ ይሄ የተጠቀሰው ክፍል እንግዲህ የፕሮቴስታንቱን ትራንስሌሽን ሪፊዩት ሊያደርግ የሚችል ነው የሚል አይነት ሀሳብ ነው ይዛ ይመጣችው። እችታችን ያልተረዳችው ነገር ሰማኒያ አዱን እዚጋ እንደምትመለከቱት ስለኛ የሚፈርደው ነው የሚለው አይደለም። ክርስቶስ ኢየሱስን ፈራጅ እንደሆነ አድርጎ ነው። በተለይ የሁለት ሺህ ትርጉም ይዞ የመጣው ከዛ በኋላ ያሉት በሙሉ ይማልዳል ነው እስከ 54 ያለው እስከ ኃይለ ስላሴ ትርጉም ድረስ ያለው ይማልዳል ይማልዳል ይማልዳል እየተባለ ነው የመጣው ሁለት ሺህ ላይ ቃሉን ቀየሩት ማለት ነው። አንፎርችኔትሊ በጣም በሚያስቅ ሁኔታ ታች ወርደው ደግሞ በግሪኩ ይማልዳል ይላል አሉ። ታዲያ ሐዋርያው ቅዱስ ጳውሎስ በኦሮምኛ ነው እንደጻፈው በአማርኛ ነው እንደጻፈው በግዕዝ ነው እንደጻፈው አይደለም በግሪክ ነው ። ስለዚህ ግሪኩ ይማልዳል ከተባለ ለምንድን ነው እዚጋ እዚህ ጋር ይፈርዳል የሚል ቃል የገባው? ይማልዳል መግባት የነበረበት የመጀመሪያው ደን ላለፉት ትራንስሌሽኖች ሶስትና አራት ትራንስሌሽኖች ወደኋላ ይማልዳል እያለች ማስገባቷ ስህተት ነበረ፣ ወይም ኩሏዊቷ የማትሳሳተዋ ቤተክርስቲያን ተሳስታለች ማለት ነው። ምክንያቱም ይማልዳል አሁን ሰማንያዎቹ ቤት ሰባዎቹ ቤት የመጣ ቃል አይደለም፣ ወደኋላም ያለ ስለሆነ ኦኬ። ስለዚህ ሆም ብሎ መጽሐፍ ቅዱስ ላይ ቃላት ጨምረዋል። አሁን አንቺ ያመጣችው ክፍል ላይ ኦርታችን ያመጣችው ክፍል ላይ ያስምረናል ነው የሚለው አይደለ የሰማንያ አሐዱ ትርጉምስ የሚፈርደው ነው የሚለው መማርና መፍረድ ሁለቱ ለየቅል የሆኑ ነገሮች ናቸው ኦኬ ቃላቶቹም ለየቅል የሆኑ ነገሮች ናቸው ትርጉሞቹም የማይገናኙ ናቸው ያስምረናል ማን ነው የሚያስምረን ኢየሱስ ክርስቶስ ታዲያ ኦርቶዶክሳውያን ከኛ ጋር እየተከራከሩ የሚውሉት ያስምረናል ሳይሆን ይፈርዳል ነው እያሉ አይደለም ወይ ያስምረናልን ይቀበላሉ ወይ ነው እንደዚህ እንደዚህ ከማለት በፊት ይህንን ቼክ ማድረግም ጥሩ ነው ያስምረናልን ይምረናል ነው ብለው የሚቀበሉት ወይስ ያስምረናል ብሎ ነው የሚቀበሉት ይምረናል ነው ፈራጅ ነው መሀሪ ነው ብሎ ነው አለ ይሄኛው ግን የሚለው አብ በልጁ ምክንያት ኦር አብ ስለ ልጁ ስል ምን ይላል ይምረናል ን የሚያስምረን ማን ነው ኢየሱስ ክርስቶስ ነው ይላል ሌላ ጊዜ መጽሐፍት ስታነቢ ግርጌ ማጣቀሻ ወይም እዛሽ ጋር ጎን ላይ ክሮስ ሪፈራንስ የሚባል አለ ዘለሽ አነበሹ ከመሳምሽ በፊት ቼክ የምታረጊው ጥሩ ነበረ ቀጥሎ ያለውን እዛ ቀንፍ ውስጥ ያለውን ተመልከቱ ምን እንደሚል። ይህን ክፍል ክሮስ ሪፈራንስ አድርገን መመልከት ያለብን ከምን ጋር ነው ይላል ተመልከቱ። ቁጥር አንድ ጋር መጀመሪያ ከቁጥር አንድ ጋር ቁጥር አንድ ላይ ምንድን ነው ያለው? እንግዲያውስ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም። ለምን በክርስቶስ የሆኑት ላይ አብ ስለማይቆጣ በክርስቶስ በሆኑት ላይ አብ ስለማይፈርድ በእርሱ ለሆኑት ኩነኔ የለባቸውም። የቁጥር አንድን ሐሳብ ነው 34 ላይ እየደገመ ያለው ነው ብለው ቁጥር አንድን ያመጡት። ተመልከቱ ቀጥሎ ያለውን ደግሞ አንደኛው ዮሐንስ ምዕራፍ ሁለት ቁጥር አንድን ያመጣል ማለት ነው። አንደኛ ዮሐንስ ምዕራፍ ሁለት ቁጥር አንድን ያመጣል። እዛ ላይስ ምን ተብሎ ነው የተቀመጠው? በዛው በዛው አሁን አንቺ ባመጣሽው የመጽሐፍ ቅዱስ ቀደምት ትርጉም ላይ ሮሜ 834 ነው የጠቀሽበት ማለት ነው። አንደኛው ዮሐንስ ምራፍ 2 ቁጥር 1 ከሮሜ ምራፍ 8 ቁጥር 34 ጋር አድርጋችሁ ተመልከቱ። ሐሳቡ አንድ ነው። ሮሜ ምራፍ 8 ቁጥር 1 ጋር አድርጋችሁ ተመልከቱ ብሎ ነው ይሄ መጽሐፍ ያስቀመጠው። ስለዚህ ይህንን እስቲ በዛው ትርጉም እንመልከተው። ምን ይላል? ልጆቼ ሆይ ይህችን ነገር እጽፍላችኋለሁ ኃጢአት እንዳትሰሩ። እንደሰሩ ነው የሚለው እንዳትሰሩ ነው። እሺ ካለናንተም ማንም ኃጢአት ቢሰራ ከአብዘንድ አማላጅ አለ። እንደዚህ ልበል እንደ አማላጅ አለ፣ እንጨርሰው አማላጅ አለን፣ ኢየሱስ ክርስቶስ ጻድቅ። ወይም ጻድቅ የሆነው ኢየሱስ ክርስቶስ ነው። ከአብዘንድ የሆነው ምን አማላጅ ይላል። ከአብዘንድ የሆነው አማላጅ ማለት ይኸው መጽሐፍ ራሱ። ስለዚህ ያስምረናልን። የፈታው በምንድን ነው? በአማላጅ ነው። ሰው እንዴት እዛው መልሱ ተሰጥቶት፣ እንዴት ኤክስ ለማግኘት ይሮጣል? ይህንን ክፍል መልስ የምታገኙት እዛ ጋ ነው ተብሎ መልሱ ተነግሮ ሰው ኤክስ ያገኛል። ለዚህ ነው አላዋቂነት መልክ ኖሮት ፊት ኖሮት እጅ እግር ኖሮ ሲሄድ፣ ማለት ያው እንደዚህ አይነት ሰዎች ናቸው። በነገርች ላይ ከፕሮቴስታንት የመጽሐፍ ቅዱስ ትራንስሌሽን ጋር ቀና ብሎ ሊነጋገር የሚችል ትራንስሌሽን የለም ነው የምልሽ የለም ቤስት ትራንስሌሽን ነው ያለን። ቤስት ማለት ነው ዋናውን የማይለቅ ፀረ ቃላትን የማይለቅ እናት ቋንቋን የማይለቅ ቤስት የሆነ ትራንስሌሽን ነው ያለን። አም ሬዲ ቻሌንጅ የምታደረግኝ ከሆነ ኤኒዌይስ፣ እንደዚህ የሆነ አገኘው ተብሎ ቀንድ አይነከስም። አረጋጊ ለማለት ነው ስለዚህም ይቻለዋል ወደ እግዚአብሔር በእርሱ የሚመጡትን ፈጽሞ ያድን ዘንድ ሁልጊዜ ያው ነውና ጸሎት ስለ እርሳቸው ያሳርግ ዘንድ ይላል። ጸሎት ስለ እርሳቸው ያሳርግ ዘንድ